አረንጓዴ ሐሳቦች፣ አረንጓዴ ሐሳቦች። ኑ ወደ ተፈጥሮ እንጓዝ፣ ጉብታው ላይ ከባለ ሀገሩ ጋር በማራኪ ተፈጥሮ ውስጥ አረንጓዴ ጨዋታን እንጫወት። አረንጓዴ አረንጓዴ ሐሳቦች ስነ ፍጥረትን የዱር ሕይወትን፣ የተፈጥሮን ምስጢር እንመረምራለን። ተፈጥሯዊ አኗኗርን እናጤናለን። ሰው፣ ስፍራና ትርጉም ያላቸው አረንጓዴ ሐሳቦችን እናውቃለን። አረንጓዴ ሐሳቦች ከሰለሞን ወርቁ ጋር። አረንጓዴ ሐሳቦች። ጥቅምትና ደጋ። ጥቅምት ነው! የአበባ ወር ቀለም አዛ ጣዕም ልስላሴና ዜማ ልክ የሚሰምርበት ተራራና ወጣ አፍቅሬ ደገኛ ቅዝቃዜ የሚሰፍንበት ጊዜ የሚዘግምበት የፀሐይ ሙቀት የሚናፈቅበት በጥቅምት በብርዱ ወደ ደጋ መውጣት ምን ሊመስል እንደሚችል አስባችሁ ታውቃላችሁ? ኑስኪ እናዝግም። ወደ ደጋ መውጣት የኢትዮጵያ መልክ የሆኑት ተራራማ ስፍራዎች ከሰሜን ጫፍ እስከ ደቡብ ይዘልቃሉ። በዚህ ወቅት የትም የኢትዮጵያ ክፍል ቢሄዱ መስኩ ውብ ነው። ብርዱን የሚያስረሳ ውበት ይጎናጸፋሉ፣ በተፈጥሮ ይደነቃሉ። የምታገኙት ሰው ሁሉ መንፈሱ እንደ ወቅቱ የታደሰ ነው። ከእሸቱ ያቋድሳችኋል፣ ከላሞቹ ከላሞቹ በረከት ይጋብዛችኋል። የትም ገጠር ይልግስና ሳይሸራረፍ ታገኙታላችሁ የማትጠገብ ሀገራችሁን በማይጠገብ ፍቅርና መስተንግዶ ታጅባ የምታገኟት እዚያ ገጠር ነው። ወቅቶች የራሳቸው መልክ አላቸው፣ የራሳቸው የሆነ የሚያጋቡትም ስሜት ጭምር። ያም ሆኖ ግን እንደየሀገሩ ሁኔታ እና የወቅቶች ፍርርቅ ለጉብኝት የሚመረጥ ወቅትና ስፍራ አለ። ኢትዮጵያ ውስጥ ለመጓዝ ይህ ወቅት እጅግ ተመራጭ ይመስለኛል። ተፈጥሮ፣ ታሪክ፣ ባህል፣ መንፈሳዊ ክዋኔዎች ሁሉም የሚደምቁበት ወር ጥቅምት። እኔ ለምሳሌ በዚህ ወቅት መጓዝ የበለጠ ያስደስተኛል። የት ብትሄር ትመርጣላችሁ ካላችሁ፣ ደግሞ ከነ ውርጩ ደጋ ይጣራኛል። የምር ነው ምላችሁ። ደጋ ከወትሮ በላቀ ልዩ የሚሆንበት ጊዜ ቢኖር አሁን ነው። የጥጥ ባዘቱ የመሰለ ደመና በነፋስ ሲሸምን ትታዘባላችሁ። በጤዛ የተጌጠ የሳር መስክ፣ ኩልል ያለ የምንጭ ውሃ ሲንቆረቆር ይሰማል። አበቦቹ ይማርካሉ። እንስሳቱ ለመራባት ገጻቸውን ያስጌጣሉ። ተፈጥሮ ትዋባለች ብላችሁ ከእውነት የዘለለ አይሆንም። የሚያፏጭ የደጋ ነፋስ ግን አለባበሳችሁን ካላሳምራችሁ እንደ ጆሮ ቆራጭ ጠፊው አጉራጥናኝ የሚያስብላችሁ። ስዚህ ያ ከመሆኑ በፊት ቅድሚያ መንገድ ሳትገቡ አስተነቀቃችሁ ኋላ ታመሰግንኛላችሁ። አለባበሳችሁን ጠንቀቅ ማድረግ ይኖርባችኋል ማለት ነው። በደጋ የሚገኙ የእጽዋት ዝርያዎችን በተመለከተ በምስራቅ አፍሪካ በስፋት ያጠኑት ሄድበርግ እንደሚሉት 280 ገድመያ ዝርያዎች በወይና ደጋና ደጋ ተወስኖ ይገኛሉ በኢትዮጵያ ማለት ነው። በስፍራውም ብቻ ተወስኖ የሚገኙ በርካታ ሀገር በቀል እጽዋት እንደሚኖሩ ይገልጣሉ። ከምናውቃቸው ኢትዮጵያዊ ውብ አበቦች የማናውቃቸው የዱር አበቦች ይልቃሉ። የአደይ አበባ በአረንጓዴ ግምጃ መስክ ፈክታ የምትወጣበት የኢትዮጵያ ተራሮች ውበቷን ከማጉላት ባሻገር ለሀገሪው ድንቅ የመኸር ስጦታ መሆን አስችሏታል። አብዛኛው ኢትዮጵያዊም በዚህ ወቅት ከመስኩ መዋብ መንፈሳዊ ቅናት ወርሶ ሳይሆን አይቀርም። ቤቱም በአደይ ጉዝጓዝ ያስውባል፣ አደይ የብርሙዳይ ሲል ያዜማል፣ በማዟም ይታወዳል። የኢትዮጵያ በረከት ግን ከአደይ ይሻገራል። አደይ የገነነችበት የኢትዮጵያ ተራሮች እጅግ ድንቅ ውበትን የተጎናጸፉ አበቦቹን ያበቅላል። ከነዚህም ውስጥ የቀይ ጧፍ አበባ አንዱ ነው። በዚህ ወቅት የሰሜንና ባሌ ተራሮችን፣ የአቡነ ዮሴፍ፣ መንዝ ጓሳ፣ አርሲ ተራሮች ከየትኛውም ጊዜ በላቀ ዘለግ ያለ በዚህ ማራኪ አበባ ይጌጣሉ። ጠዋት በምትፈካው ፀሐይ፣ ምሽት በምታዘቀዝቀው ደም የመሰለ ብርሃን ሲስተዋል መስኩ የሰንበት ደብር ይመስላል። ፍም የመሰለው ቀይ ቀለሙ የምር የተለኮሰ ጧፍ አስመስሏል። የአበቦች መፍካትና መዋብ ለሰው ልጅ ከሚሰጡት ስነ ውበታዊ ፋይዳ በላቀ ደረጃ ለዱር እንስሳት ህልውና መቀጠል ፋይዳቸው የላቀ ነው። አዕዋፍ፣ ንቦችና ነፍሳት በቀለሙ በማራኪ ማዕዛውና እየቀሰሙ ጣዕም ተማርከው ይከቡታል። ከአንዱ ወደ አንዱ እየተመሙ ከበረከቱ ይሻም አሉ። ይህ ሁሉ ግን አዲስ አይደለም። በቅርቡ ኢኮሎጂ ሶሳይቲ ኦፍ አሜሪካ የምርምር ጽሑፍ አስነብቧል። የቀይ ጧፍ አበባና የቀይ ቀበሮን መፈላለግ በተመለከተ ማለት ነው። አዲስ ምልከታ። ከሰኔ እስከ ህዳር የሚፈካው የአበባ ዝርያ ቀይ ቀበሮን የመማረግ ችሎታው የላቀ እንደሆነ ይታመናል። እንደ ጥናት አድራጊ ባለሙያዎቹ ምልከታ ደግሞ ብርቅየዋ ቀይ ቀበሮ ይህንን በሀገር ምድሯ የበቀለ ጣፋጭ ቀሰም ያለው አበባ እየተዘዋወረች የምትቀስመው ጠዋት ለአደን ተሰማርታ ግዳዋን ጥላ በልታ ከጨረሰች በኋላ እንደሆነ ተመልክተዋል። አንድ ቀይ ቀበሮ በአማካኝ ከ20 እስከ 30 የሚደርሱ የቀይ ጧፍ አበቦችን ተዘዋውራ እንደምትቀስምም ተጠቅሷል። በጥናቱ ውስጥ በባሌ ተራሮች በግ አሰማርተው የሚውሉ እረኞች ይህንን ቀይ አበባ ሲልሱ ተመለከትኩ። ወዲያውኔም የአበባውን ቀሰም ቀመስኩት፣ ደስ የሚል ጣፋጭ ጣም እንዳለው ተገነዘብኩ። በሌላ ጊዜ ቀበሮዎች እየተዘዋወሩ በመስኩ ይህንን አበባ ሲልሱ አስተዋልኩኝ። ቀበሮቹ ለሰውነታቸው አዲስ የኃይል ምንጭ ለማግኘት ከአበባ ቀሰም ጋር መወዳጀታቸው በጣም ደነቀኝ፣ ይላል የቀይ ቀበሮ ፕሮግራም መስራችና ዋና ዳይሬክተር ፕሮፌሰር ክላውዲዮ ሴሬሎ ለዚህ ጥናት መነሻ የሆናቸውን የመጀመሪያ መልከታ ሲያስታውሱ ማለት ነው። በነገሬ ላይ በነገሬ ላይ የሆነ የገረመኝ ነገር ማለት ነው። ክላውዲዮ ለምን የረኛ ተግባር ግድ እንደሰጠው አስተዋላችሁ? እንደገና ደግሞ እሱም በድፍረት ረኞች ያደረጉትን መሞከሩ የሆነ የጉዞ ልምድና የእውቀት ሽግግር መሆና ላስተዋላችሁ በምትሄዱበት በሙሉ በቻላችሁ ደረጃ ነፃና አዲስ ነገርን ለመሞከር ዝግጁ ስትሆኑ አይ ቲንክ ጉዟችሁ እጅግ አሪፍ የሚሆን ይመስለኛል። የቀይ ቀበሮ ጥበቃ ፕሮግራም ላይ በከፍተኛ የምርምር ባለሙያነት የምታገለግለው ሳንራሊያ ለኒው ሳይንስ ሚዲያ በሰጠችው ቃል ባለፈው ዓመት የመስክ ምልከታ ወቅት አንዲት እናት ቀይ ቀበሮ የቀበረው ቡችሎቿን አስከትላ የቀይ ጧፍ አበባ ቀሰም ስትመገብ መመልከታቸውን ጠቅሳ፣ ይህ ደግሞ በቀይ ቀበሮች ዘንድ የሚደረግ የልምምድ ችግር ሊሆን እንደሚችል ገልጣለች። ከቤተሰብ ለልጅ የሚወረስ እውቀት መሆኑ ነው። የሚገርም ነው። የምርምር ጽሑፉ ውጤት እንደሚያስረዳው በቀደመው ተሞክሮ መሰረት በዚህ መልኩ የአበቦችን ቀሰም በመምጠጥ ለዕጽዋት የዘር ስርጭትና መራባት ሙያ እንዳላቸው የሚታወቁት ነፍሳትና ትናንሽ አጥቢ እንስሳት ሲሆኑ የቀይ ቀበሮ ያልተለመደ ነገር የመጀመሪያው በትላልቅ ስጋ በል አጥቢ እንስሳት ዘንድ የተስተዋለ ባህሪን መሆኑ ተመልክቷል። ጥቅምት ነው እንግዲህ። በጥቅምት ደግሞ ለቀይ ቀበሮ የጥቅምት ወር ቡችሎቿን ወልዳ መሳሚዋ ነው። ከነሐሴ እስከ መስከረም አርግዛ ጥቅምትና ህዳር መጀመሪያ አካባቢ ከሁለት እስከ ሰባት የሚደርሱ ቡችሎችን ትወልዳለች። ቀይ ቀበሮዎች በቡድን ይኖራሉ። በቡድኑ ውስጥ ቀዳሚዋ ቀይ ቀበሮ ወይም አልፋ የምትባለው ብቻ ለመራባት የተፈቀደላት ሲሆን በአንድ ዓመት ጊዜ ውስጥ አንድ ጊዜ ብቻ ትወልዳለች። እሷ በሞት ስትለይ ብቻ ተከተዋ ለመውለድ ትተካለች። በቡድኑ ውስጥ ከስድስት እስከ ሃያ የሚደርሱ ቀይ ቀበሮች ሲኖሩ ሁሉም የተወለዱትን ቡችሎች የመንከባከብ ቅጥራቸውን የመጠበቅ ኃላፊነት ይወጣሉ። ታዲያ በዚህ ወቅት ጉዞ ብታደርጉ ምናልባት እናት ቀይ ቀበሮ ቡችሎቿን አስከትላ የቀይ ጧፍ አበባ ቀሰም ስትመገብ የመመልከት ዕድል ሊገጥማችሁ ይችላል። ይህ አይነት ትዕይንት በካሜራችሁ ማስቀረት ደግሞ ምንኛ አሪፍ ነገር ነው። የምር አመሰግናለሁ። ከእኔ ጋር አብረን እንጓዛለን። በእሳት ዳር ቁጭ ብለን በእርጋታና ደስ በሚል መንፈስ የተሞላ አረንጓዴ ሀሳቦችን እያነሳሳ እንጫወታለን። ከሰለሞኑ ወርቁ ጋር ቆያችሁ። መልካም ጊዜ።